ውድ ቤተሰቦች፣ ዛሬ ብሩኬና ሀይሚ አሸብርቀው መጥተዋል። እንግዲህ ለሀይሚ ለየት ያለ ሰርፕራይዝ። ዋው! ማሻላ ተባረክላ ብያለሁ። እኔ እርግጠኛ ነኝ እንግዲህ ብሩኬ መኪና ገዝቶ ለሀይሚ ሰርፕራይዝ አርጎታል አርጓታል ብዬ ነው ማስበ። ምክንያቱም መኪናው ዲኮር በዲኮር ሆነዋል እና ሲቀጥል ደግሞ መኪናው ታርጋውን ደግሞ ተሸፍነዋል ማለት ነው። ብዙ ጊዜ ማለት ነው እንዳይጠብይባቸው ነው እንደዚህ ነገር የሚሸፍኑት ማለት ነው። እና እውነት መኪና ገዝቶ ሰርፕራይዝ ካደረጋት በጣም ደስ ይለኛል ማለት ነው። ወይስ የፍቅር ጥያቄ አቅርቦላት ነው? ሁላችንም የምንጠብቀው የፍቅር ጥያቄ ነው ከብሩኬ ጋር ማለት ነው። እና እሱም አይቀርም፣ አንድ ቀን ይሆናል። ብቻ በጣም ደስ የሚሉ ጥንዶች ናቸው። ከመጀመሪያም ጀምሮ እስከ መጨረሻቸው መልካም ጥንዶች ናቸው ብዬ ነው የምለው ማስበው። እና እስከ መጨረሻውም ያሳምርላቸው። ግን ሁሌም በተሰራ ቪዲዮ የዛሬው ደግሞ ለየት ይላል። ሀይሚ ደግሞ እንዴት እንዳማረባት ውብ ሆናለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ሰላም እያለው በያላችሁ በሰላማችሁ፣ በዚህ በተረፍረፍን ዘለደኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና በዚህም በጣም ሰብስክራይብ አትርሱ። ሰብስክራይብ አድርጎኝ እና የሀይሚና የብሩኬ መኪና እንዴት አያችሁ? ደስ አላላችሁ? እኔ ሳየው በጣም ነው የደነገጥኩት። በነገራችን ላይ በጣም አምሽተው ነው የለቀቁት፣ ቆይተው ነው የለቀቁት፣ በቅርብ ሰዓት ነው የለቀቁት መሰለኝ። ማለት ነው ዞርዞር ስና አሁን ያየሁት ማለት ነው እና በጣም ደስ ይላሉ። እንግዲህ የብሩኬና የሀይሚ አድናቂዎች ማለት ነው ደስታችሁ ነው ዛሬ ማለት ነው፣ እንኳን ደስ አላችሁ እና ለእናንተም ይገባችኋል። በነገራችን ላይ ሀይሚና ብሩኬ እውነት ለመናገር ማንም አይደራደርባቸውም ማለት ነው። እኔ በጨረቃ ፋሚሊ ና ግሬሲድ ፋሚሊ መቼም ማን ሊደራደሩ ሁሉ ድንቅ የሚሰሩ ልጆች ናቸው። እንግዲህ እኛም ደስታ በደስታ ስንሆን የአብርሽና የሀይሮታ ሰርግ ሲደርስ ብሩኬም ደግሞ እንግዲህ መኪና ገዝቶ ለሀይሚ ሰፕራይዝ ከረጋት በቃኒ ደስታዬ ናችንም ማለት ነው። በጣም ደስ ይላሉ ማለት ነው። ያርገው እውነት ያርገው። እይ፣ ምንም ነገር አለ አላረገ አለለም፣ ብቻ መኪናው የብሩኬና የሃይሚ ነው እንዲባል ነው የምፈልገው ማለት ነው። እንግዲህ ሁለቱም ነገር ቪዲዮ እስከሚለቀቅ ጨንቆኛል ማለት ነው። እንደዚህ ጥሩ ነገር ሲቦስተት ማለት ነው፣ እኔ ፎቶ ሲቦስተቱ ማለት ነው። በቃ ምን ይዘው ይመጣሉ ማለት በጉጉት ነው የምንጠብቀው። ግን ዛሬ ደግሞ በጉጉት እንዳንጠብቃቸው ሃይሚና ብሩኬ በጣም አርፍ ደው ነው ፖስት ያረጉት ፎቶ ይቦስተቱት ማለት ነው። ሆነም ቀረ ማለት ነው እንግዲህ መኪናው የሃይሚ ነው ብዬ ነው ማስ ስትበው ሀይሚም ደግሞ በደስታ ቅልጥ ብላለች። ብሩኬም እንደዛው ማለት ነው። ፈቶ እንዴት እንደሚያጓጓችው ማለት ነው። በጣም ነው የሚያጓጓችው ነት እንግዲህ ዛሬ የጨረቃ ፋሚሊ ቀናችሁ ነው ማለት ነው። እንኳን ደስ አላችሁ ማለት ነው። ሳቁልኝ፣ ፈንትሽ ፈንትሽ በሉልኝ ማለት ነው። እና በዚሁ አጋጣሚ ማለት ነው እውነት ለመናገር እኔ በጣም ነው ደስ የሚለኝ እንደዚህ ነገር ሳይ ማለት ነው። ያው የሰውን ደስታ ስለሚያስደስተኝ ነው ደስ የሚለኝ ማለት ነው። አንዳንዳችሁ አላችሁ የምትሳደቡት በነገራችን ላይ እኔ ሳይነኩኝ አልደርስም፣ ማንም እንዳይደርስብኝ ማለት ነው። ብቻ እውነት በጣም ነው ደስ የሚሉት እነዚህ ጥንዶች፣ ከመጀመሪያም ጀምሮ መልካም የሆነ ፍቅር ነበር፣ አሁንም ደግሞ መልካም የሆነ ነው እንደሆነ ነው ማስበው ማለት ነው። እና እኔ በሁለት አንዱ አልጠራጠር። አንደኛው ነገር ብሩኬ የመኪና ገዝቶ ሰፕራይዝ አድርጓታል፣ ወይም ደግሞ የፍቅር ጥያቄ አቅርቦላታል፣ ወይም ደግሞ ፕራንክ ይሆናል። እኔ እንጃ ብቻ ፕራንክ የሚባለው ነገር ወደዛ ይሄድ ነው ማለት ነው። በሁለት አንዱ ይሆን፣ ወይም የፍቅር ጥያቄ ማቅረብ፣ ወይም ደግሞ ከመኪና ገዝቶ ሰፕራይዝ ማድረግ። እናንተስ ቤተሰብ ምን ትላላችሁ? እስቲ ኮሜንት ላይ ጻፍ አድርጎ ማለት ነው ደግሞ ላይክ እና በላይክ አበረታቱ ማለት ነው ዩቱብ። እውነት ለመናገር በጣም አቀዝቅዛለች። እስኪ የኛ ልጆች ሼር ሼር እያደረጋችሁ በዚሁ አጋጣሚ የጨረቃ ፋሚሊዎች ማለት ነው ላይክ በማድረግ ደግሞ አበረታቱን ማለት ነው፣ ሃይሚና ብሩኬን የምትወዱ ማለት ነው። እና ለሰብስክራይብና ላይክ አይከፈልበትም። ውድ የሀገሬ ልጆች እንግዲህ ዛሬ በብሩኬና በሀይሚ ቤት ማንም እንዳይቀለየት ያለ ፕሮግራም አለ። ከቻላችሁ እንደውም ሻይ ቡና እያላችሁ ይዛችሁ ነው ማለት ነው፣ ኮሜንት ላይ ሻይና ቡና እንድንል ማለት ነው። አብረን እንድንጫወት ማለት ነው። ብቻ ቀልዴ ነው። ቀልድ እያበዛው ነው ሰሞኑ ማለት ነው። እና ውድ ቤተሰቦች እንግዲህ ሀይሚና ብሩኬ በቅርብ ሳት ይለቁልናል ቪዲዮ ብዬ ተስፋ አደርጋለሁ። የነበረን ቆይታ ይሄንን ይመስል ነበር። ባይ ባይ።